ዛሬ የመጣሁት ለመጨረሻ ጊዜ ልሰናበት ነው። ምን ማለት ነው? ስጠራ ልመጣም አልነበረም ገባ አሁን እንደዚህ አድርጊ እንደዚህ ሁኚ ምናምን ብለን እንድታስገድደኝ አይደለም የመጣሁት የስከዛሬው ራሱ ይቆጨኛል። የፈለግኩትን መወሰን መብቴ ነው። ህይወቱ እኮ የራሴ ነው አይደለም። እሺ መልካም ጊዜ ይሆንል። ቻው ሀይሚ ቻው። እንዳትይኝም እንዳትይዝም በቃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው ደናናችሁ? ኔ ደናነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቻለሁ። ሃይሚ ብሩኬ ቤት ቪዲዮ ተለቋል። እንግዲህ ሃይሚ በኮስተር ኮስተር ብላ እንለያይ እንለያይ ለመጨረሻ ነው የመጣሁት አንተ ጋር ብለዋለች። ሃይሚ የተይን በላት ተይን በላት አቲጂ በስነ ስርዓት አውሪኝ እያላት ነው እንግዲህ። ቡራ ምስኪን እንደው ቡቧ ቡቡ ቡቡ ምስኪኑ እንደ ስሙ ነው፣ ምስኪኑ ማለት ነው። ሀይሚም እንደዛ እያለችው ነው እንግዲህ። አጨክንም እንግዲህ ያው ስራቸውን ጀምሮ አሉ፣ ፕራንካቸውን ጀምሮ አሉ፣ ሰውን ማጓጓት፣ ሰውም ማረበሽ፣ ሰውም ማስጨነቅ ጀምሮ አሉ። እንግዲህ እንግዲህ ይቅርታ ብርድ ጀምረዋል። በነገራችን ላይ እናንተ ከብርድ አለ እንለያይ እንግዲህ ሰሞኑ የሆነ ያለው እየተደረገ ያለውን እያያችሁ ነው። ሁሉም ሰው እየጠየቀኝ ነው። ከቡታጅራም ከየትም ምንድን ነው እየሰማን እያየን ያለው ነገር እያለ ነው እያለ ብሎ እየጠየቀኝ ነው። እኔ ግን ግራ ገብቶኛል፣ እየተፈጠረ ያለው ነገር እየሆነ ያለው ነገር ብሏል። እንግዲህ ሀይሚ ያው በቃ በቀደም ቪዲዮ ካያችሁ ማለት ነው ስለ አንተ ማወቅ አለብኝ፣ ያላወቅኩት ነገር የደበከኝ ምስጥር አለ ካልነገርከኝ ስትለው ነበር። እንግዲህ ጭቅጭቃቸው ጥላቸው ሚስጥር አለ ነው ማያላወቁት እስከዛሬ ድረስ ያልሰማሁት ነገር አለ ነው እያለች የነበረው እንግዲህ ያው አምብሮኬም እየተናገረ ያለው እሱን ነው ብዙ ሰው እየጠየቀኝ ነው ምን ተፈጥሮ ነው ምን አዲስ ነገር መቶ ነው ምንድን ነው እያለኝ ነው እያለ ያለው እንግዲህ እሷንም ለማናገር ጠርቷት እሷን ፈቃደኛ አይደለችም ለመጨረሻ ነው አንተ ጋር የመጣውት በልቻው እንለያይ ብላለች እረ ሀይሚዬ ማይሆን ነገር ነው ማይደረግ ነገር ነው አብራችሁ እስከዛ ሄድን ሰርታችሁ አብራችሁ እስከዛ ይድረስ ሆናችሁ አብራችሁ ነው የምታምሩት፣ ሰርታችሁ አብራችሁ ነው ያደጋችሁት፣ አሁንም ወደፊቱ የምታድጉት እና እንደዚህ ያንን ነገር እንደዚህ መናገር የለብሽም። መረጋጋት መተው አለብሽ ቡራዬ፣ አንተም ተረጋጋ፣ እንበለው እንግዲህ ብሩኬን። የሆነ ነገር ሲፈጠር እንግዲህ ሰው ወከባ ይፈጥራል። ምንድን ነው ምንድን ነው እያለ የሚደሰትም አለ የሚደነግጥም አለ ለዛ ነው ሰው የሚጨቀጭቅ የሚጠይቅም ደሞ እናንተ የሚወድም ደግሞ ለምን እንደዚያ ነገር ተፈጠረ ብሎ የሚጨነቅም ስላለ ነው እንግዲህ በትግስት ማሳለፍ ነው ጭቅጭቃችሁን ጀምራችኋል ፕራንካችሁን ጀምራችኋል ፕራንክ ነው አትሉም እንግዲህ እንደዚያ ነገር ሲጀመር ጨረቃ ፋሚሊዎች ተናገር ያለው ተረጋጉ ተረጋጉ የሃይሚና ብሩኬ የወዳጅ የሆናችሁ ትጨናነቁ ጀምረው አሉ እንግዲህ ስራቸውንም አሁንም ወይ ሁለት ወር ወይ ሶስት ወር ወይ አንድ ወር ይቆያል ማለት ነው ፕራንክ ሳይባል እንደዚህ ይደመደማል። እንደ ባለፈው ማለት ነው እነሱ ጀምሮ አሉ። እናንተ አትጨናነቁ፣ ተደጋጉ፣ ሰላማቸው ይውረድ እንበል። ሌላ ምንም ነገር የምንለው ነገር የለም። ባለፈው ራሱ ሚፍታ አላ ይስጠው እሱ ማላቸው ባይገባ፣ ያ ሰላም አይፈጠርም ነበር። እነሱ እየተወ አልነበሩ፣ እንደዛው ሰውን ሲያስጨንቁ ነበር የሚቀጥሉት ማለት ነው። እሱ ነው ጭቅጭቁን ጠላው ብሎ በማላቸው ገብቶ ከእናትየው ጋር ሰላሙን የፈጠረው። አሁንም ጀመሩ፣ አሁንም ጀመሩ፣ አሁንም ጀመሩ። ምንም ማድረግ አይቻልም። ተረጋጉ። ጨረቃዎች ጨረቃዎች